ሳ ማንም ሰው አሁን ላይ መስለው ይችላል። አንተ ባሪያው እኮ ነኝ። አሁን ያ ሁሉ ተረስቶ ተጠቃን እንዲሆነ አንተ ምን አድርገ ነው ባለማህተሞች የታረጉት? አንተ ምን አድርገ ነው ቄሱ የታረገው? አንተ ምን አድርገ ነው ቤተ መቅደሱ የተለኮሰው በእሳት አንተ ምን አድርገህ ነው? ወይ አንተ ወይ አባቶች ድሮ ምን አድርገው ነው? እኔ ብዙ ምለው የለኝም ለወዳጆቹ እንዲሰሙ ያደረጉት አድርጌ ቅዱስ እንደ በጋሻው አባባል ቅዱስ ጳውሎስ በሮማ አደባባይ በሰይፍ የተቆረጠው ምን ሆኖ ነው? ምን አድርጎ ነው? ቅዱስ ጴጥሮስ በሮማ አደባባይ በዝቅዝቅ የተሰቀለው ቅዱስ ጴጥሮስ ምን አድርጎ ነው? አባቱ ምን አድርጎ ነው? ቅዱስ ቶማስ ሰውነቱን ቆዳውን የተገፈፈው ሐዋርያው ምን አርጎ ነው? አባቱ ምን አርጎ ነው? ክርስቶስ ኢየሱስ በቀራኑ አደባባይ ላይ የተሰቀለው ምን አርጎ ነው? ዘመን ጠብቆ ማነው የተበቀለው ክርስቶስን? አንቴ ጠንቋይ ልጅ፣ አንቴ አጋንንት ሳቢ ልጅ መልስ መልስ። ሐዋርያቱ የተወገሩት ሐዋርያቱ የተደበደቡት ምን አርገው ነው? በኔሮን ቄሳር ያው ሁላ ክርስቲያን የታረደው የተቀጠቀጠው፣ ለአንበሳ የተሰጡት ክርስቲያኖች ምን አርገው ነው? በዲዮቅልጥያኖስ ጊዜ እነዚያ ሁሉ ክርስቲያኖች የታረዱት ለአውሬ ለአንበሳ የተሰጡት ከላይ አንገታቸውን ከስር ባታቸውን የተቆረጡት ምን አርገው ነው? ምን አርገው ነው? በጋሻው ዘመን ሰጠ፣ አንተም ቅሉ ድንጋይ ሰባሪ ሆንክ፣ ድንጋይ ሰባሪ ሆንክ። አሁን እነዛ ህጻናት ምን አርገው ነው? በየዘመኑ እየተነሱ ክርስትናን የሚያጠፉት ሰዎች ክርስቲያኖቹ የሚጠፉት ምን ስላደረጉ ነው? ኃጢአት በደላቸው አባቶቻቸው ግብ ስለሰሩ። ምን ታረግ ምን ታረግ። ዘመኑ ያንተ ነው። ጊዜው ያንተ ነው። ጊዜ ያንተ ነው። በአርሲ የታረዱ ያሉት ክርስቲያኖች አባቶቻቸው እንትን ስላሉ ነው። ያንተ ካሴት ስለተቃጠለ ሻሸመኔን አላሁ አክበር እያሉ ያወደሙት ስላደረጉ ነው። እንግዲህ ድምፃቸውን ስሙ እነዚህ የበጋሻው ካሴት በመቃጠሉ ምክንያት አባቶቻቸው አጢአት በመስራታቸው ምክንያት በኦሮሞ የዋአቢ እስላም የሚታረዱት ክርስቲያኖች ኦርቶዶክሳውያን፣ አማሮች፣ ኦሮሞዎች ያለ ወላጅ የሚቀሩት እንደ በጋሻው አባባል ይህን ነው። ይሄን አሳይልኝ እስኪ። አሰማሁ አሰማሁ አሰማሁ። ከመጀመሪያ አደርገው አሰማሁ ታ ስርዓቱን በፖሊስ ነው የሚያስጠብቀው። ፍርድ ቤቱ እነሱ ናቸው፣ ዳኞች እነሱ ናቸው። የእኛዎቹን ጳጳሳት ያው አንድ ናቸው፣ ከውስጥም ከውጭ የሚገለብጡ ናቸው። በጋሻው እንስማውና ወደ ሌላው ፕሮግራማችን ሄድ። ቶሎ በልልኝ፣ እንደ ደግመው ይስሙት። ለታሪክ ነው የሚቀመጠው ይሄ። ሂድ ቀጥል። ለመጀመሪያ ጊዜ ካሴቱ የተቃጠለው ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ነበር። ታስታውሱ ሰዎች ዘመን ጠበቀ። እግዚአብሔር ጊዜ ጠበቀ። ሻሸመኔ ለኮሳት። ማንም ሰው አሁን ላይ መስለው ይችላል። አንተ ባሪያው እኮ ነኝ። አሁን ያ ሁሉ ተረስቶ ተጠቃን እንዲሆን እንዴ! አንተ ምን አድርገ ነው? ባለማህተሞች የታረጉት? አንተ ምን አድርገ ነው? ቄሱ የታረገው? አንተ ምን አድርገ ነው ቤተ መቅደሱ የተለኮሰው በእሳት አንተ ምን አድርገህ ነው? ወይ አንተ ወይ አባቶች ድሮ ምን አድርገው ነው? እሺ ሌላ ጊዜ እሱን ምን እንዳደረጉ እንነጋገራለን። እንግዲህ ብዙዎቻችሁ ብዙ ተስፋ እንዳታደርጉ ነው። ለምሳሌ የአሁኑ ሲኖዶስ ስብሰባ ላይ ሐሙስ ዕለት እንዳያችሁት የአሁኑ የሲኖዶስ ስብሰባ ላይ ብፁዕ አቡነ ሳዊሮስ አሁን ለዚህ ፐርፐዝ የተሾሙት የኦሮሞው ሊቀ ጳጳስ የሚያወሩትን ሰምተን እንመጣለን። ሪፖርቱን መጀመሪያ ሪፖርቱን እንስማ። ከሪፖርቱ ቀጥሎ ስብሰባው እንግዲህ ከ2016 የጀምሮ ነው። በአሩሲ መገደል እንዴት እንደጀመረ እሱን አይተንምታ ወንድማችን ወደ ሌላው መሸጋገር ስላለበት ስት ዓመት ምረት ብዙነታቸው የአካባቢ የሰላም ሁኔታ አሳሳቢ በሆነበት ሁኔታ ለህይወታቸው ሳይሰሱ በጅሙና ቢልቢ ወረዳ በሲርባ ቅዱስ ገብርኤል ቤተክርስቲያን፣ በቢርሳ አምረ ብርሃን ቅዱስ ገብርኤል ቤተክርስቲያን፣ በምራሮ ማህደረ ሰላም ቅድስት ኪዳነ ምሕረት ቤተክርስቲያን በመገኘት የልማት ስራዎችን ጎብኝተዋል። የስራ መመሪያ ተሰጥተዋል። ብዙነታቸው በበጀት ዓመቱ በሀገረ ስብከቱ ያለውን መንፈሳዊ አገልግሎት የተጀመሩ የህንፃ ቤተ ክርስቲያናት የልማት ስራዎች እንዲሁም በቢሮ ደረጃ ምላሽ የሚያስፈልጋቸው የአስተዳደር ጉዳዮች ላይ በቂ ትኩረት በመስጠት በርካታ ስራዎች ያከናወኑ ሲሆን በተለይም ባሳለፍናቸው በቂት ዓመታት በሀገረ ስብከታችን የነበረውን የሰላም ችግር ከሚመለከታቸው የመንግስት አካላት አባገዳዎች ጋር በቅርበት በመወያየትና ለችግሮቹ መፍትሄ በመስጠት ሀገረ ስብከታችን በተረጋጋ በተረጋጋመቱ መልኩ የዕለት ከዕለት ስራውን ሊያከናውን ችሏል። ብዙ አባታችን ቅድስት ቤተ ክርስቲያን በገቢ ማስገኛ ራሷን እንድትችል የካህናት ኑሮ እንዲሻሻል ባደረገው ጥረት በሎዴቶሳ ወረዳ ቤተ ክነት በውሩታ ከተማ ምዕመናት ከፍተኛ ጥረት የውሩታ ደብረበዊ ቅድስት ማርያም ቤተ ክርስቲያን 1218 ካሬ ሜትር የንግድ የገበያ ማዕከል የሚሆን ቦታ የተለያዩ የገቢ ማስገኛ በማድረግ በማዘጋጀት በ9 ሚሊዮን 800 ሺህ ብር ቦታ ተገዝቷል። በዚሁ ወረዳ የሊጋዋ ደብረ መድሃኒት ቤተ ቤተክርስቲያን ሩካ ሁሩታ ከተማ ሪፖርቱ የሁላን የሚሞተውን አያካትትም። ምዕመኑ እየጠፋ ነው። ምዕመኑ እየሞተ ነው። ምዕመኑ እያለቀ ነው። ነገር ግን ቦታ ነው የሚገዛው፣ ህንፃ ነው የሚገዛው በ9 ሚሊዮን ብር በ10 ሚሊዮን ብር። ምን ይላሉ? ምዕመኑ ግን እያለቀ ነው። በዚህ ጉዳይም ደግሞ መነጋገር የለም። አሁን የሲኖዶሱ ዋና ጸሐፊ ተደርገው የተሾሙት ብፁህ አቡነ ሳዊሮስ የሚናገሩትን እንስማ። ጋር ጥላምታው ድምጽ በውጭ ሀገርም ይገባናል። ሌላው ደግሞ እንደገና በውጭ ሀገርም በውስጥ ሀገርም ክፍለ ሀገር ቆይታቸው የመጣችሁት አዲስ አበባ ከተማ እንደምታውቁት በጣም የለማች የማረ ልዩ ሆና ተውባ ነው ያለችው። ጉብኝትም ያስፈልጋል ማየትም ያስፈልጋል የተሰራውን ልዩ የሆነ በአጭር ጊዜ ውስጥ ገ- ከተማችን አዲስ አበባ ልዩ ሆና እንደሌላው ሀገር አዲስ አበባ ትመስል ነው። በአሁኑ ሰዓት እንደ ወብድ ወይም አሜሪካ ከተማ ነው ያችንን ማስባብ ሰራጅ ያደረጋል ባይ ቤተ ክነል የማመጫላ ማስራ እኛም እየጀመርን ነው ያለ ነው። ከሁሉም የበለጠ ደግሞ እንደሌላው የሚጎበኝ የሚታይ፣ የሚናፈቅ መሆኑ ስላለበት እኛም ጀምረናል ማለት ነው እና ስለዚህ ሀገራችን በአግባቡ ተጠቅመን ወደ ውይይቱ ወደ መወያየቱ ብንሄድ የተረፈውን ጊዜ ብንጠቀምበት የተሻለ የሆነ አለ ማለት ፈልጌ ነው። እና ስለዚህ ለዚህ ሰዓት ካረጋቸው ወደ ስሆን አታቶ ስለዚህ ከዚህ በመቀጠል ትናንት ይበቃል ይበቃል። እንግዲህ የውላ ካህን የሁላ አስተዳዳሪ የሁላ መነኩሴ ተሰብስቦ መጥቶ በየሀገረ ስብከቱ በመናፍቃን የሚወሰደው ወደ እስልምና የሚሄደው የሚገደለው የሚዘረፈው የሚታገተው ገንዘብ የሚጠየቀው ኦርቶዶክሳዊው ክፍል ነው። ጫጭቷል፣ ደህይቷል። እነሱ ግን ምን የጎደለባቸው ነገር ስለሌለ ሌላ ሌላ ነገሩን መነጋገሩን ትተን አዲስ አበባ እንደ ኒውዮርክ፣ እንደ ለንደን፣ እንደ አውሮፓ፣ እንደ አሜሪካ መስላለችና እንጎብኛት ይህ ስብሰባውን አጠራጥር እናድርገው። ምንም እኛም ግቢያችንን በጣም ማሳመር አለብን። መንበረ ፓትሪያሪኩ የሚጎበኝ የሚናፈቅ መሆን አለበት። እንግዲህ ይህ ማለት ሰው እየተወገደ ችግኝ እየተተከለ ማለት ነው። የመሪያቸውን ስራ ማለት ነው። እንዲህ አይነት እንዲህ አይነት ቤተ ክርስቲያንን ምዕመናኑን ለምዕመናኑ ጠበቃ የማይሆኑ እንግዲህ አቡነ ሳዊሮስ በኦሮሚያ ኦርቶዶክሳውያን ሃይማኖታቸውን እየተዉ ነው ብለው ነው፣ ቤተ ክርስቲያንን ቀኖና አንጥሰው ዱርዬ እስላም አምጥተው ጳጳስ ያደረጉት ማለት ነው። ከድርን ታስታውሱታላችሁ? ከድር ሲደንስ፣ ከድርን ታስታውሱታላችሁ? እኔ ያጋለጥኩት ማለት ነው። ለጅማ እስላም ነው የሾሙት። እስላሙን አምጥተው ከማሊ ከአፍሪካ ሀገር አምጥተውት ይቴጭሱን ይስመልአብ የሚለው ታስታውሱታላችሁ ይቴጭሱን የአርሰናል ደጋፊ ኤርትራዊ ሚስት ያለችው ልጅ ያስወለደ እስላም ከድር ደናስ፣ ጨፋይ፣ ቃሚ አቡነ ሳዊሮስ አምጥቶ ሹም፣ ያውም ለጅማ ጅማ የአባጅፋር ሀገር ነው። እስላሞች ናቸው የሚያስተዳድሩት በሚል ኦርቶዶክስንም እስላም ያስተዳድራት ብለው ቆብጭኖ ነው አስገብተውት ነው። እኔ ጣልቃ ገብቼ ቪዲዮውን ለቅቄ ፎቶውን ለቅቄ ረው ብዬ የጅማ ህዝብ ወጥቶ ተወቅጦ ተቀጥቅጦ፣ በእስላሞቹ በኦሮሚያ ፖሊስ ተቀጥቅጦ እምቢ ብለው አቡነ ስጢፋኖስን አናስገባም ብለው መልሰው የኦሮሚያ ፖሊሶቹ የኦሮሚያ መንግስት አቶ ምንድነው አውሮፕላን አይሳፈሩም ብሏቸው፣ ህዝቡ ግን አባታችን እንፈልጋለን እስላም አይሾምብንም ብለው ትዝ ይለኛል። አጠገብ ሰው አለኝ እኔ የዩኒቨርሲቲው ፕሬዚዳንት፣ የኦሮሚያ ፖሊስ ኮሚሽን ልክ ምሽት አራት ሰዓት አካባቢ ነው የለቀኩት። ያለን እንደ ጠዋት እሁድ ሊገባ እነሱ ጅማ ዩኒቨርሲቲ ተቀምጠው ማረፊያ ተሰጥቷቸው እኔ የለቀኩት ሩጦ መጥቶ አንተ ይሄ ሰውዬ ነህ እንዲ ያለው ይሄ ዘመድኩ የለቀቁ አንተ ነህ እስላም ነህ ኧረ አይደለም፣ ዝም እየስቀል ነው የምትደንሱ? አንተ ነህ በሉ ጥፉ ጥፉ ጥፉ። ይሄ ሰው እንዳይሄድ ቤተክርስቲያን እንዲህ ያዋረዷት ቤተክርስቲያን እንዲህ የተዋረደችው በወላዶች በእስላሞች እስላም ጳጳስ አድርገው። ማለት እኔ ስናገር ይቀፋችኋል። አባቶችን ሊናገራ ነው አምትለኛለህ ገደል ግባ። እኔ እናገራለሁ። አንተ ጽደቅ እኔ ሲኦል ልግባ። እንዲህ አይነት ጨካኝ ቤተክርስቲያን ለማዋረድ ለማኮሰስ ነውር ያለባቸው እየተመረጡ እየተሾሙ ካድሬ እየተሾመ ቅድስና ያላቸው የጸሎት ሰዎች እየተገፉ የእውቀት ሰዎች እየተገፉ እየተገፉ። አሁን ይሄ በዚህ በኩል የመጀመሪያውን አምጣው፣ የመጀመሪያውን አምጣው። ይሄ ይሄ በዚህ በኩል ከዚህ ከጃንጥራር አጠገብ ሱፍ ካደረገው ፊት ያለው መኖክሴ የአቡነ ሳይሮስን በትረሙሴ የሚይዝ ሰው ነው የጃጂ ሰው ነው። ይሄ አሁን ታብታብ የሚል አሁን በኦሮሚያ በሸገር ሲቲ ውስጥ ስልጣን ቦታ የተሰጠው ቲክቶክ ተጠቃሚ ነው። ግን ኦሮሚያ ስለተወለደ ኦሮሚያ የሚመስል ትግሬ፣ ድብን ያለ ትግሬ፣ አባቶቹ ትግሬ፣ ከዚያ በነውር የተባረረ ቅሌታም። ግን ኦሮሞንን አባ ህጻንን ታውቁታላችሁ ሶስት ሽጉጥ ነው ያለኝ ሶስት ሽጉጥ ይሉኛል እንደ እኔ ሁለት ሽጉጥ ነው ያለኝ ሁለት ሽጉጥ ነው ያለኝ እኔ የአርባ ሚሊዮን መኪና ይነዳ ከየት መጣው የሚጠይቀው የለም አደባባይ ወጥቶ የሚናገር ኦሮሞ ስለሆነ ማለት ነው እግዚአብሔር ይፈርዳል እግዚአብሔር ይፈርዳል ደግሞ ከቤቱ ኢትዮጵያ የመጡትን እንመልከታቸው። ከአሜሪካ መጥተው ኢንተርቪው ይሰጣሉ። ኢንተርቪው ይሰጣሉ። አንድ ስለ ቤተ ክርስቲያን፣ አንድ ስለ ምእመናን ደንታ የላቸው። ዶላር አበል የሚሰበስቡ ሰዎች ለቁስ፣ ለምድራዊ ነገር ከዚህ ቦታ ስንት ደሃ፣ ከዚህ ቦታ ስንት ደም፣ ስንት ነውር እንደተሰራ የማያውቁትን ካድሬዎቹ መስራት ያልቻሉትን ስራ የሚሰሩ ቪዲዮ፣ ቪዲዮውን አምጣው፣ የአሜሪካውን የቪዲዮ አምጣል። እንግዲህ ኦሮሞቹ አሁን ከፊት እያስከተሉ ነው። ከኋላ ያሉትን እንመለከታለን። አሁን ቅድም የላኩልህን አምጣ፣ ቴክኒሽያን የላኩልህን አሳይና እንሂድ። አዎ፣ እንስማ። አቡነ ፋኖኤል ይባላሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የዋሽንግተን ዲሲ ሀገረ ስብከት ሊቀ ጳጳስ ናቸው እና እሳቸው እንግዲህ አዲስ አበባ ከመጡ በኋላ የተደመሙበትን ነው የሚያወሩት። እንስማቸው። እንዴት እንደሚያምሩ ተመልከቱ። ቆቆን ያዝል እንዴት እንደሚያምሩ የኔ አባት፣ ወዛቸው እራሱ ሳልመናሳ ነው የሚበሉት። ሳልመናሳ ነው የሚገቡት። ኢቢኤስ በደንብ ሰርቶላቸዋል። እንዴት ሰርተው እንደሚበሉ ምናምን አያርሱም፣ አይዘሩም፣ አይቆ ተማሪዎችን ጋር ተገናኝተናል። እንግዲህ ይኖሩበት ከነበረው ህይወት በእጥፉ የተሻለ ተመልክተናል። አኗኗራቸው እጅግ በጣም ደስ የሚል ነው እና ይሄ በጣም የሚመሰገን ከተማው መስተዳደር የሰራው ስራ በእጅጉ የሚደነቅ ነው። እንግዲህ ይህንን ሀሳብ ያመኖቹም በስራ ላይ ያሉት ሁሉ በእጅጉ አድርግ ያመሰግናለሁ። ጠቅላይ ሚኒስትራችን ዶክተር ቀጥል ቀጥል ቶ ቶ እኚህ ደግሞ ጠቅላይ ሚኒስትሩ ሚ ሌሎችም እንደዚሁ ይናገራሉ ያመሰግናሉ። አንዳቸውም ደፍረው ግን ቤተክርስቲያኒቷ ምዕመናኖቿ እባካችሁ ልማቱ ጥሩ ነው አልሙት፣ እሱ ጥሩ ነው አልሙት። እባካችሁ አትግደሉን፣ እባካችሁ አንሙት፣ እንደ ዜጋ እንቆጠር ግን ቢሆንስ የት ይሄዳል እንደ ብፁዕ አቡነ ሳቅ አይነት አልቃሾች ሄዱ የሚጠይቁ ካልሆኑ በስተቀር በኢህአዲግ ጊዜ ባለስልጣን የነበሩት ሰዎች ናቸው አሁን በስልጣን እነሱ ፌስቡክ ላይ ቴሌግራም ላይ ፎቶቸውን ተቃቅፎ እየሳቁ ነው እንትን የሚሉት አሁን እነዚህ ሁለት የሴት ባለስልጣናት ተመልከቷቸው በወያኔ ጊዜም ባለስልጣን ናቸው በኃይለማርያም ጊዜ ባለስልጣን ናቸው አብይ ሲመጣም ባለስልጣን ናቸው ምናቸው ነው ያን የሚያደርጋቸው? ዘራቸውና ሃይማኖታቸው ነው ባለስልጣን የሚያደርጋቸው።